ሰላም እንዴት ናችሁ? ቤተሰብ ፍቅር ይበልጣል ነኝ። ሁለት መቶ ሺህ ልንሞላ ነው። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ እና በየጊዜ የሚወጣውን የፍቅር ይበልጣል ዩቲውብ ቻናል ቪዲዮዎቻችንን ደግሞ ኖቲፊኬሽን ቤሏን በመጫን ማየት ትችላላችሁ። ዛሬ የምናወራው ለመጋባት እያሰባችሁ ግን እንደው ዝግጁ ነኝ አይደለሁም የሚለው ነገር ግራ ላጋባችሁ ጥንዶች ለእናንተ ነው። እነኛ አምስት ነገር ካሏችሁ ምን ትሰራላችሁ? ምን ትጠብቃላችሁ? ተጋቡ መግባባት የምትችሉ ከሆነ በደንብ መግባባት። ማለት ኮሚኒኬሽን ባይ ዘ ዌይ በጣም ቫይታል የሆነ ነገር ኮሚኒኬሽን ነው። ኮሚኒኬሽን ማለት ደግሞ በእያንዳንዱ ነገር ላይ ተመሳሳይ ሀሳብ ሲኖራችሁ ማለት አይደለም። ትጋጭ አላችሁ፣ ግን ግጭታችሁ እንኳ አግባብ ባለ መንገድ ፈታችሁ የምትቀጥሉ ሰዎች ከሆናችሁ በጣም ትልቁ ነገር ይሄ ነው፣ በደንብ መኖር ብቻ ሳይሆን በደንብ መነጋገር ብቻ ሳይሆን በደንብ መጋጨት፣ ከግጭትም በኋላ ደግሞ ነገሩን ሶልቭ የምታደረጉበት መንገድ ወይም ባለመስማማት መስማማት የምትችሉ ሰዎች ከሆናችሁ አንዱ ክሩሻል የሆነ ወይም ወሳኝ የሆነ ሀሳብ ወደ ትዳር ለመግባት ካሰባችሁ ይሄ ነው። ስለዚህ አንዱ የሌላኛውን ወሰን የሚጠብቅበት የሚያከብርበት እንዲሁም ደግሞ ሳትጫኑ ማኒፕሌት ሳትደራረጉ ካላችሁ ኮሚኒኬሽናችሁ ሄልዚ የሆነ ኮሚኒኬሽን ብዙ ራሳችሁን ለመግለጽ የማትደክሙበት የፍቅር ግንኙነት ውስጥ ካላችሁ ይሄ ለትዳር አንዱ መስፈርት ነው፣ እና ተፍ ተፍ ማለቱ ጥሩ ነው፣ ወደ ትዳር ለመሄድ ማለት ነው። ሁለተኛው ተመሳሳይ ግብ እና ራዕይ ሼርድ ቪዥን እንድ ቫሊዩስ የምንለው ተመሳሳይ ግብ እና ራዕይ ያስፈልጋል። ይሄ ማለት አንደኛው ሃይማኖት ላይ ራሱ ተመሳሳይ ፔጅ ላይ መሆን አለባችሁ። ምክንያቱም ሃይማኖት ወርልድ ቪያችሁን ስለ አለም የምትስሉትን ነገር ይቀርጻል። የተለያየ ሃይማኖት ማለት ዲፍረንት ወርልድ ቪው ነው፣ የተለያየ ምልከታ ነው። ኦኬ ሶ ይሄ ብቻ ሳይሆን አንዳችሁ ውጭ ሀገር ሄዳችሁ ስኮላርሺፓችሁን አግኝታችሁ ተምራችሁ እዛ መኖር ነው የምትፈልጉት፣ ለምሳሌ ሌላኛው ደግሞ ኧረ እኔ እንደው ከተማ የሚባል ነገር አልወድም ገጠር ገብቼ በቃ ከብቶች ምናምን ኖሬ ልጆቼ ምናምን ማሳደግ ነው የሚል ከሆነ ዲፍረንት የሆነ ግብ ነው። ኦኬ ስለዚህ በምን አይነት መንገድ ነው አንዳችሁ ከሌላችሁ ጋር የምትኖሩት ነው? ስለዚህ አንደኛው ግዴታ ህልሙን ሳክሪፋይ ሊያደርግ ነው ማለት ነው። ይሄ ነገር ደግሞ ችግሩ ምን መሰላችሁ፣ የሆነ መንገጫ ገጭ ሲያጋጥም ላንተ ብዬ ህልሜን ትቼ፣ እኔ እኮ እንደዚህ መሆን ነበር የምፈልገው ካንተ ጋር ሆናለው ብዬ ነው የተውኩት አይነት ነው የሚሆነው። ስለዚህ በተቻለ መጠን እንደዚህ አይነት ሪስክ ውስጥ ከምትገቡ አንድ ላይ ሊሄድ የሚችል ግብ አንድ ላይ ሊያራምዳችሁ የሚችል ራዕይ ሊኖራችሁ ይገባል። ይሄ ደግሞ አንዱ ሃይማኖት ነው፣ ሌላኛው ፕላናችሁ ነው። ከአኗኗር ስታይል ከሁሉ ነገር አንጻር ቢያንስ በተመሳሳይ መንገድ ልትሄዱ የምችሉ መሆን አለባችሁ። በርድስ ኦፍ ዘ ሴም ፌዘር ፍሎክ ቱጌዘር ነው። ተመሳሳይ ክንፍ ያላቸው ወፎች ናቸው አደለ፣ አብረው የሚበሩት ትዳርም እንደዛ ነው። ከዚህ ጋር እንደውም ገንዘብ አጠቃቀም አሁን አንዳንድ ሰው እኔ ሴቪንግ አላምንም ይላል እኔ ነገ ልኖር አልኖር እንዴት አውቃለው? ዛሬ ነው እንጂ መኖር ያለብኝ ይላል። አንዳንድ ደግሞ የዛሬ አስር አመትም ፕላን፣ ሎንግ ተርም ፕላንም አለው። ሶ እነኚህ ነገሮች መስማማት ካልቻላችሁ ሁለታችሁም ፍሬም የሆነ ስታንድ ላይ ቆማችሁ ኖ እኔ በሴቪንግ አላም ነው እንደዚህ ተባብላችሁ። ባይ ዘ ወይ የገንዘብ ጉዳይ በጣም ትዳሩ ስትገቡ ክሩሻል ነው። አንድ ከሚያጋጭ ነገር መካከል ፋይናንሻል ጉዳይ ነው። እና እነኚህ ነገሮች መግባባት ካልቻላችሁ shared ቪዥን እና ሚሽን ከሌላችሁ አንድ ላይ መሄድ አትችሉምና እሱንም ቆም ብላችሁ አስቡ። ሶስተኛው ጠንካራ ወዳጅነት ወይም ጓደኝነት። በዛው ወይ ቆንጆ relationship የሚኖራቸው ካፕሎች ማናቸው ብትሉኝ ጥሩ ወዳጅ መሆን የቻሉ ጥሩ ጓደኛ መሆን የቻሉ ጓደኛ እንዴት ነው ካላችሁ ደግሞ ወሲባይ ግንኙነቱ ባለፈ ከሮማንሱ ምናምን ባለፈ ለብቻችሁ እንደ ወዳጅ ማውራት የምትችሉ ከሆነ ለብቻችሁ ስለ ሕልማችሁ የምትነጋገሩ ከሆነ ለብቻችሁ ቀኑ ሙሉ እንኳን ብትውሉ የማትሰለቻችሁ ከሆነ ተጋጭታችሁ እንኳን ተመልሳችሁ ስትመጡ በቃ ትቶኝ ይሄዳል አይነት ስጋት የማትገቡ ከሆነ አክሴፕት የተደራረጋችሁ ከነእንከናችሁ ከሆነ ጥሩ ወዳጅ ናችሁ ማለት ነው። ረጅም ጊዜ አብሮ መኖር ይችላል። እንደውም ጥናቶች የሚያመላክቱት ሮማንቲክ የሆነ ፊሊንግ ትዳር ላይ እየቀነሰ ሊሄድ ይችላል፣ በተለያየ ምክንያት ወይም ፍላክቸት ያደርጋል። በተለይ ደግሞ ከተወሰኑ ዓመታት ከዓመታት ሀያ ሰላሳ ከዛ በላይ ዓመታት ጥንዶች በኖሩ ቁጥር ሞር ከሮማንሱ ይልቅ ጓደኝነታቸው እየበረታ ነው የሚሄደው። የበለጠ ጓደኛ ይሄ ወዳጅ እየሆኑ ነው፣ ምክንያቱም ብዙ ነገሮች እንደ ቀድሞ ላይሆኑ ይችላሉ። ስለዚህ ይውላችሁ አንድ ሰው ምን አለ ከብዙ የፍቅር ግንኙነቶች ሴክሱን ብታወጡ ምንም የሚሰጣጡት ነገር የለም ይላል ይሄ ምን ማለት መሰላችሁ ብዙ ሰዎች ኦፈር የሚደራረጉት ወይም አብሮ ያሉት ለሴክሱ ብቻ ብለው ነው ይሄ ደግሞ ሬድ ፍላግ ኦኬ በጣም ትልቅ ሬድ ፍላግ ሰው መግባባት ያለበት ከወሲብ ቁርኝቱ ባለፈ በስሜት መረዳት ወይም በአንደርስታንዲንግ በቫሊዩ ዋጋ በምንሰጣቸው ነገሮች በግባችን ተመሳሳይ የሆነ ነገር ከሌለን እና አብረን ቁጭ ብለን ማውራት ካልቻለን ሴክስ ቢጎድን ሁሉ ነገር ድምጥማጡ የሚጠፋ ከሆነ ይሄ አደገኛ የሆነ ጥምረት ነው ማለት ነው። ስለዚህ ትልቁ ወደ ትዳር እንድታመሩ አንድ መስፈርት ከሚሆን ነገር መካከል ጥሩ ወዳጆች ናችሁ ወይ? ከነን ከን ተቀባብላቸኋል ወይ? ከነ ችግር አታፍሩም? ያንን ሰው ስታገኙት ነጻ መሆን ችላቸዋል ሜካፕሽን ሳትቀቢ ፊልተር ሳታረጊ ቋንቋሽን ምንም ማጥለያ ሳትጠቀሚ ራሽን ሆነች ስትቀርቢ በቃ ደስ እያለው ፈን እያደረገ ነው የሚቀርብሽ። አንተ ምስዋጋ ስትሄድ ባዶ ኪስ ሆነ በእናት ዛሬ እኔ ገንዘብ የለኝም ወይ ጋብዥኝ፣ ወይም ደግሞ ዋክ በልተን እንመለሳለን ተባብላችሁ በሰላም ፈን አድርጋችሁ የምትመለሱ ከሆነ በቃ ትልቅ ቦታ እንደሄደ በጣም ላግዠሪየስ ነገር እንዳገኘ ሰው ትንሽ ነገር አድርጋችሁ እንኳን የምትደሳሰቱ ከሆነ ይሄ ፍሬንድሽፕ ባይዘዌ ረጅም ርቀት ያስቀጥላችኋል። ይሄ ነው የሚያስቀጥለው ትልቁ ነገር። እንዳልኳችሁ ነው፣ ሮማንቲክ ፊሊንጉ፣ ይሄ ሮማንሱ የፍቅር ግለቱ ፍላክቸት ሊያደርግ ይችላል። ኦኬ፣ በዚህ ከተመሰረተ ትዳራችሁም እንዲህ መንገጫገጭ ሊበዛው ነው ማለት ነው። ጓደኝነት ሲሆን ወዳጅነት ሲሆን ግን በቃ ብዙ አላችሁ ሼር የምታደርጉት ጭብላችሁ ብላችሁ በቆሏችሁን እየበላችሁ እንኳ ብዙ ታሪክ ማውራት ትችላላችሁ። አምናሰኝ ይሄ ድህነትን ሮማንቲሳይዝ ምናምን እያረግኩት ደግሞ አይደለም። በቆሎ ስል አምስ እንጂ የኢትዮጵያ ፊልሞች የሆነ ፍቅር ድሃ ቤት እንዳለ ሀብታም ፍቅር እንደማያውቅ አድርገው የሚስሉት ይሄ በጣም ብሬኖሽ እያረጉን ነው። በጣም ነማዝ ነው። እንደዚህ ብሎ ነገር የለም። ኢንፋክት ስ ለአባባል ነው በቆሎ ብዬ ሪፈር ያደረኩት። ከፈለጋችሁ አይስክሪም እየላሳችሁ በሚል አመታቻ ትችላላችሁ። ለማንኛውም ተረድታችሁኛል ብዬ አስባለሁ። ሌላኛው ደግሞ ለመቀበል ብቻ ሳይሆን ለመስጠት ዝግጁም ከሆናችሁ ዩአር ሬዲ ለትዳር ማለት ነው። ትዳር መቀበል ጥሩ ነው። እኔ እኔ ለመቀበል አይደለም ለመስጠት ብቻ ነው የሚልም ሰው ይሄ ልክ አይደለም በሳይኮሎጂ ምክንያቱም መስጠትም አለ መቀበልም አለ። በባላንስ ውስጥ ነው ህይወት ትክክል የምትሆነው። ዝም ብሎ መስጠት መስጠት መስጠት መስጠትም ብቻ ከሆነ ዋን ሳይድድ ሪሌሽንሺፕ ይሆናል። ሪሌሽንሺፕ ላይ እያላችሁ እንደዚህ አይነት ፍቅር ግንኙነትም ካላችሁ በጣም ትልቅ ሬድ ፍላግ ነው። ምክንያቱም ሰው ናችሁ፣ እናንተም ኒድ አላችሁ፣ ፍላጎት አላችሁ፣ መከበር ትፈልጋላችሁ። ክብር እኮ የሚሰጥ ነገር ነው። ዘው ክብር ማለት የሚሰጥ ስላችሁ፣ ከዛ ሳይድ ሪስፕሮኬት መደረግ አለባት። ያ ያከብራል፣ እናንተም ታከብራላችሁ። ምናልባት ፊፍቲ ፊፍቲ እየተባባልን ላንመዛዘን እንችላለን ምክንያቱም የሆነ ሂሳብ የሚይዝ ነው። ቆይ አንተ ከአንተ አርባ ቆይ ቆይ አርባ ላርጎ ይጉደል ስልሳ ምናምን እየተባባልን አይደለም። ፍቅር ግንኙነት ፊፍቲ ፊፍቲ አልስማማ። ሰው ያለውን ግን ይሰጣል። ያለን ትሰጣለ፣ ያላትን ትሰጣለች፣ ያለን ታካፍላለ፣ ያላትን ታካፍላለች እንጂ በአንድ ወገን ብቻ መስጠት መስጠት ከሆነ ምናልባት ኮዲፐንደንት ሪሌሽንሽፕ የሚባል ብዙ የማንደግፈው አይነት የፍቅር ግንኙነት አለ አንዱ ሰጪ ሰጪ ሰጪ ሰጪ ነው ሌላኛው ደግሞ ዝም ብሎ መቀበል መቀበልም ነው እኔ ያልኩት ግን ወደ ትዳር ለማምራት ካሰባችሁ ጥንዶች ሰጥቶ መቀበልን በደንብ ከመቀበልን ባለፈ ለመስጠትም ዝግጁ ሁኑ ፍቅርን ክብርን ርኅራሄን ጊዜን ገንዘብን ልብን ሁሉም ነገር ለመስጠትም መዘጋጀት አለም። ይሄ ሁሉ ነገር እያለ እኔ ዝግጁ አይደለሁም የሚል ሰው ካለ እመኙ ወይም እመናት፣ የሆነ በፎርስ በፕሬዥር በግድ በማስገደድ ሰውን ወደ ትዳር ማስገባት አንችልም። ምክንያቱም ያልተዘጋጀ ሰው እንደው በምንም አይነት ታምር ቢሆን ቢገባ ራሱ ቢገባ ራሱ በኋላ ያስቸግረናል። ሲጀምር እኳ አንቺ ኮነሽ እንጂ እኔ ዝግጁ አልነበርኩም እኔ ያሰብኩት ከአራት ዓመት ከምናምን በኋላ ነው እንዴ። የሆነ ችግርም ሲመጣ ጣት ልትቀሳሰሩ የሆነ ስለዚህ፣ ማግባትም ካለባችሁ ዝግጁ የሆነ ሰው በምን በአካል በአካል ቢያንስ እንኳ ከ18 ዓመት በላይ መሆን አለበት እድሜው። በስሜት ስሜት ኢሞሽናል ሬድነስ ይፈልጋል። በስነ ልቦና ኢሞሽናል ኢንተሊጀንስ ራሱ ይሄ ነገሮችን ለምሳሌ ችግር ሲያጋጥም፣ የገንዘብ ችግር ሲያጋጥም፣ በልጆች ችግር ሲያጋጥም፣ የኮሚኒኬሽን ችግር ሲያጋጥም እኔ ድሮ ይሄ ትዳር መጀመሪያውን አላማረኝም ነበር ብሎ ትቶ የሚሄድ ነው ወይስ ለመጋፈዝ ዝግጁ የሆነ ለመፍትሄ የሚንደረደር ሰው ነው ወይ? ስለዚህ ይሄንንም ሬዲነስ ሌላ የሆነ የገንዘብ ዝግጅት ሰውነት ላይ አብራችሁ ልትኖሩ ነው፣ መብላት አለበት የቤት ኪራይ መከፈል አለበት ብዙ ቢሎች አሉ። አሁን ደግሞ ጨምሮ አልታውቃላችሁ ብዙ ነገሮች። ገንዘብ ከሌለ ዩር ናት ሬዲ ማለት ነው። ገንዘብ ብቻ ነው ሬዲነስ እያልኩኝ አይደለም። የአካል፣ የስሜት፣ የስነ ልቦና ምኑ ምኑ ሬዲ እንዳለ ሆኖ ገንዘብም ግን ያስፈልጋል። ይሄ ማለት ግን ደግሞ አንዳንድ ሰዎች ኤክስኪውዝ አድርጋችሁ የምታቀርቧት ነገር አለ። እኔ ገንዘብ የለኝም ምናምን ኖ የዶናቸ ሀቨ ካር መኪና ሊኖር አይገባም። ቤትም ልትገዛ አይገባም። ሌትስ ሰይ ሀያ ሰባት ሀያ ስምንት ዓመት ነው። እኔ ገንዘብ የለኝም ምናምን የምታስበው ግን ምናልባት ትልቅ ዌዲንግ ደግሰ እንደሰው ይሄ ብራይዳል ሻወር ምናምን ሽማግሌ ምናምን እንደዛ ካሰባችሁ ማለት ነው። እኔ የምትወዱትን ሰው እንዳታጡ እስፔሻሊ፣ የምትወዱት ሰው ፋይናንሻሊ ገና ሆኖ የሚሰራ ለመለወጥ ዝግጅ የሆነ አንቺም ትሰሪ ያለሽ ምናምን በዚህ ምክንያት ገፍተሽ ሄደሽ። ቅድም አንድ ፕሮግራም ሰርቼ ነበር እንደም ፋይናንሻል ሴኩሪቲ ብቻ በገንዘብ አስበው ብቻ ወደ ትዳር የሚገባ ሴትም ወንድም አለ። እንደዛም ከሆነ ብዙ ዋጋ ምንከፍልበት ጉዳይ አለ። ምክንያቱም ትዳር ከገንዘብ ባለፈ ኢሞሽናል አታችመንት እንፈልጋለን፣ ቅርርቡን እንፈልጋለን፣ ወሬውን ኮሚኒኬት ማድረግ እንፈልጋለን፣ መከባበር እንፈልጋለን። ሰው እኮ ፍላጎታችን ብዙ እኮ ነው። ሴንስ ኦፍ ቢሎንጊንግነስ እንፈልጋለን። አይ ቢሎንግ ሂር፣ እኔ የኔ ነው ማለት እንፈልጋለን ግን ሰው በሰራው ምናምን ራሱ ገብተን ከዛ በኋላ ደግሞ ቤቱ ምናምን ሰርቶ መኪና ሰብኛለሽ ይሄንን የሰራው በላብ እየተናገረ እንዴት ነው የኔ ነው ብለሽ የምታስብ? የእሱ ገንዘብ ሁሌ እያስታወሰሽ ለፍቶ በላቡ ጥሮ ግሮ እንዳመጣ ወይም እሷን እኔ እኮ ትናንትና እኮ አንተ ምን ነበረ አንድ ሻንጣ ይዛ አይደለ ገባ ነኝ ምናምን አይነት የምትለው ከሆነ ባ እና ምልላችሁንም ሬዲነስ ኢስ ኢምፖርታንት። ሬዲነስ ማለት ደግሞ በብዙ ነገር ነው ግን ገንዘቡ ላይ የተጋነነው ኤክስፔክቴሽን አይኖራችሁ የሚያኖር ከሆነ ቤት ኪራያችሁን ከፍላችሁ መኖር የምችሉ እንደገና ብዙ አትለጥጡት አብራችሁ ሰፖርት ደራረጋላችሁ ከአንድ ሁለት ይበረታል ሁለት ስትሆኑ ደግሞ ሶስተኛ አለ ማነው ፈጣሪ በመካከል አለ ቦንዳችን የሚጨምር ፕሮቫይድ ማድረግ የሚችል የሚያበዛ አንዳንዴ ኦቨር ካልኩሌት ስናደረግም ጊዜ ደግሞ ገፍቶ የምንወደውን ሰው እንዳናጣ እንፈራለን። በተለይ እህቶች እዚህ ጋር ተጠንቀቁ። አብሮ መለወጥ አብሮ ማደግም ይቻላል። እኔ እንደዚህ አምናለሁ። እንዲህ ሲባል የሆነ ምንም የማይሰራ ምናምን እያልኩኝ አይደለም። ሹድ ፕሮቫይድ፣ ግን ፕሮቪዥን ባይዘወይ ወንዱ ብቻ አይደለም፣ ሴቷን ፕሮቫይድ ታደርጋለች። በገንዘብ ብቻ አይደለም፣ ገንዘብም ሊሆንም ላይሆንም ይችላል። እሱ እንደ ስምምነታቸው። ግን ኢሞሽናል ኮንፈርት ፕሮቫይድ እናደረግም እኛ። ማበርታት፣ ማጠንከር፣ ማጀገር። ሰላም ከሆነ ደግሞ እንዴ ሱፐርማን ነው የሚሆነው ወንድየው። ሴቷም እንደዛ፣ ሁለታችሁም አንተም በፊና እሷም በፊናዋ አብራችሁ ወደ አንድነት ስትመጡ በብዙ ነገር ትበረታላችሁ፣ ፋይናንሻሊ ትበረታላችሁ፣ ኢሞሽናሊ ሞር ኢንተሊጀንት ትሆናላችሁ፣ ሳይኮሎጂክሊ በብዙ ረገድ ትጠነክራላችሁ። ስለዚህ ምን ጎደለ? ህልማችሁ ሼር ዲቪዥን አላችሁ። ኮሚኒኬሽናችሁ በአግባቡ ነው። ስትጋጩም ስትስማሙም በጣም የጠነከረ ወዳጅነት አላችሁ በአካል በስሜት በገንዘብ ያላችሁ ነገር በቂ ነው ስለዚህ ጊዜ አታባክኑ ተጋቡ ማለት ፈልጋለሁ ወዳችኋለሁ ቻው ተጋቡ